ጋይስ እዚህ ጋም ደግሞ በኮሜንቱ ዘና እያላችሁ ይዘንላችሁ መተናል ማለት ነው። አትመኝም ሌላ ከኔ ሌላ እያለ እየዘፈነላት ነው። አሮ ወይ እንደው ገራሚ እኮ ነው። ከኔ ሌላ የትም አትመኝም። እንግዲህ ትናንትና ከትናንት ወዲያ ማለት ነው። በፍስታን ነው የሚባለው ወይም ደግሞ በቤሎ፣ በእኛ ቤሎ ነው አይደል የሚባለው በቤሎ መታ ነበር። አይቻልም። ከኔ ሌላ አትመኝም ሌላ እያለ እየዘፈነላት ነው። ዘፈኑ ኮፒራይት ስለሚያስይዘኝ ሳይለንት አድርጌው ነው። ገይ ዘና በሉ። እዚህ ጋ ደግሞ ዋርሰዋ፣ እንግዲህ ዋርሰዋ ሊሆን ይችላል። ያው ቁርጥ ነው። በቃ አንቺ ባባ ብሏል ማለት ነው። ያው ወንድሙ ነው። አሁን እዚህ ጋ የሆነ ኮሜንት ጠፍቶን ነው እኔ ራሱ ቅድም እንዳለው እንዳለችው አንዷ የሆነ ኮሜንት ጠፍቶኝ ነው እዚጋ፣ እየፈለክ ያለሁት ማለት ነው ባይዘወይ፣ የሆነ ሰው ኮሜንት ጠፍቶኝ እየተንከራተትኩ ነው ብላ ነበር። ዘጋ ማለት ነው። እዚጋ ደግሞ ምን ብለዋለይ? ኦፍኮርስ ኖ አይዶንት ዌር የትም አትሄድም ከአንተ ሌላ እያለች ነው፣ እዚጋ በእንግሊዝኛ የተጻፈው ማለት ነው። ያው ዘና እያላችሁ ማለት ነው ጋይዝ፣ ተመልሼ የመጣለሁኝ፣ በጣም በሚያምር ኮሜንት በጣም በጣም የሚያስደንቅ በጣም የምር እጅግ በጣም ነው የሚገርመው። ለማናቸውም እስኪ ዘና በሉ በኮሜንቱ ማለት ነው። በተለይ እንግሊዝኛ የምታውቁ ሰዎች የምትረጉሙ ሰዎች ዘና በሉ ማለት ነው። አብዛሀኛው እንግሊዘኛ ነው። ሀይ ጋይዝ ሰላም፣ ጤና አይስጥለኝ። እንዴት ናችሁ? ሰላም ነው ወይ? እስኪ ድምፁን ቀንሸዋለሁኝ። ሀይ ደግሞ በዚህ አይነት መልኩ ዛሬ መታለች ማለት ነው። በነገራችን ላይ እንዲያጋጣሚ ስልኬን ስገባ አገኘሁት ማለት ነው እንጂ ዛሬ ከኔ ጋ አልነበረም ስልኩ። የሚገርማችሁ ነገር እዚህ ጋ የሸበላዋ ወንድም ሙሽራ ብሎ ጽፏል ማለት ነው። ሚዜው ሚዜው ብላ ጽፋለች እሷ ደግሞ ማለት ነው ኮሜንት ላይ ሪፕላይ መልስ ሰተዋለች። የገዛ ሸበላዋ ደግሞ ምን ይላታል መሰላችሁ? እዚህ ጋር ትኩረት ስጡ። ያም ለኔ ለኔ ለኔ እያለች ነው እየዘፈነች ያለችው። ያም ለኔ ብሎ ጽፏል። ኧረ እሷም መልስ ሰጥታለች። እንግዲህ ይህን አሻንጉሊትን ያላቅም፣ እስኪ እናንተ ፍረዱ ማለት ነው። እዚህ ጋር ደግሞ የዋርሳዋ ሚስት ያው ፍቅረኛው ናት፣ ገና አልተጋቡም። ባይዘው ወይ በዚህ ዘመን ያው አላቅም፣ እናንተ እንደፈለጋችሁ አድርጉት እንግዲህ አስብላለች። እሷ ደግሞ ያው በአሻንጉሊት ሰታታለች ማለት ነው። ሪፕላይ መልሳላችኋለች እና ግባ ያጎት የልጅ ብላ ጽፋለች ማለት ነው። እንግዲህ ያነኝ አስገቢ ብሎ ጽፎላት ማለት ነው። ከዛ መችም የኛ ሰው መችም የሆነ ፕሮፋይል የሆነ ፖስት ሲያደርጉ እነሱ ጠብቆ አንቺ ስፋቱሪ ማለት ነው። እዚህ ጋ ደግሞ ትናንትና የተደረገው ፕሮፋይል ነው። አእምሮ፣ ብሻል ቆንጅዬ፣ ግን የሆነ ሰው ኮሜንት ጠፍቶኝ ዘና በሉ እንግዲህ ጠፍቶኝ እየፈለግኩ ነው፣ ካያችሁ ጠቁሙኝ ይላል። መዘናያላችሁ የማን እንደ ጠፋቸው እንግዲህ ያው ታውቃላችሁ። እንግዲያ እንግዲያዬ እዚህ ጋር መልስ ሰጥተዋለች። ባሻንጉሊት ማለት ነው። ቲንኪ እዚህ ጋር አመስግኗታል ማለት ነው። አመሰግናለሁ ብላ መልስ ሳለታለች። አሁኔ ባነበው ትርጉሙን እንትን ስለማለን ገራሚ እኮ ነው። ሸበሊት ብላታለች። እዚ ደግሞ ይ እኔ እንደው አንዳንዴ እንትን እያልኩ እንደ ራሴ እየመሰለኝ እኔ እፍረት ይሰማኛል ማለት ነው፣ የጮኛዋ ወይም የሸበላዋ ጋይዝ፣ እስኪ በኮሜንት ዘና እያላችሁ ላይክ እና ሰብስክራይብ ሸር አድርጉኝ፣ አበረታቱኝ፣ አይከፈልበትም። የምን ሸር አድርጉኝ፣ ለምን እንደሆነ አላውቅም። ለምንድነው ሰብስክራይብ የማታደርጉት? እኔ እኮ ምን ባደርግ ነው የሚሻለው ረጉች